ሁላችሁም እጆቻችሁን ግንባሮቻችሁን አድርጉ። ጮም ይወጣ፣ መንፈስ አለ አጋንንታ አለ። ውጣ! ድህነት ሆነ የተቀመጥክ ለአስር ዓመት ለአምስት ዓመት ቢዝነስ፣ ትዳር፣ አገልግሎትን በሟርት በጥንቆላ ይዘ የተቀመጥክ አውሬ መናፍስት፣ አውሊያ ውጣ! ዛለው በገንዘብ የተሰራ በልብስ የተሰራ በፀጉር ላይ የተሰራ ክፉ አውሬ። በተለይም ደግሞ አንዲት ሴትን ነገሯን ሁሉ አበላሽቻለሁ ትላለ

ውጣ፣ አውሬ ውጣ። መስተፋቅር በላዋ ላይ ተሰርቶ አይዋለሁ

ወደኋላ ምን አደረገች? መስተፋቅር ሰርተሃል፣ ነገሯ እንዳይከናወን አበላሽተሃል። አሁን በታላቅ ድምፅ ሶስት ጊዜ ጩኸ እንዳይቀጥል ወልድ

ሶስት ጊዜ በታላቅ ድምፅ ጮህና ወጣና፣ አንድ ቀጥል፣ ሁለት ቀጥል፣ ለመጨረሻ ቀጥል፣ በጌታ በኢየሱስ ወደ ሰነካ አድርግና፣ ለካ ያስረሳ ችግሩ ዝም ብሎ መኖር ነው፣ ከኢየሱስ ጋራ ለካ ያስረሳ።

ቆይ ጎን አላቸው ሰዎች ጨበጥ አርግና የግብጽ ኑሮ አልፎዋለና ከግብጻዊ ጋር አትገናኝምና ችግር የለም ዘምር ብሎ ዝም ብሎ ሻባ እያራሴ ጌታ እንደዚህ ይለኛል።

ከግብጽ ወጥታችኋል፣ ወደ ግብጽ አትመለሱ። አንዳንድ ሰዎች ነገ ነገ ይላሉ። ጨበጣ ነገ መልካም ይሆናል ብለው ስሙ፣ ነገ ሊመታችሁ የተዘጋጁ ሰዎች ይመታሉ። ገብቷል?

ነገር ግን ከግብፅ ወጥቻለሁ አንመለስም ብሎት ይሄው ስሙ። ከዛሬ ቀን ጀምራችሁ የግብፅ ኑሮ አበቃ፣ በኢየሱስም አበቃ። እስከ አሜን ብሉት እላችሁ ላይ የተጫነባችሁ የትኛው ድንጋይ በኢየሱስም ስም ወደቀ።

በኢየሱስ ስም ወደቀ። በመንፈስ የሚያየው ተራ ቦታ ላይ የሚጠባበቃችሁ ሰዎች ትልቅ ቦታ ላይ ትገኛላችሁ። ላወጅላችሁ ተራ ቦታ ላይ የሚጠባበቃችሁ ሰዎች አያም ፕሮፌት ኦፍ ጋድ ትልቅ ቦታ ላይ ያገኛሉ። እግዚአብሔር የኪዳን አምላክ ነው። ቃል ኪዳኑ እግዚአብሔር አፈርስም

አባት አርግና ቃል ኪዳኑ የጸና ነውና፣ እግዚአብሔር ብሎት የጸና ነው። ቃል ኪዳኑ ብሎት እግዚአብሔር እንደ ሰው አይደለም ብሎት እንደ ማንም አይደለም ብሎት እግዚአብሔር እንደ ራሱ ነው። ቃል ኪዳኑ የጸና ነው። ትንቢቱ የጸና ነው። ኢየሱስ ጌታ ነው። ምልክታለኝ የሆነ ቦታ ላይ የሚጠባበቃችው ሰዎች

እዝጋብሪ ወደ የሆነ ቦታ ይከታቸዋል። ተበላሸች ተበላሽ አለቀለት የሚባሉ ሰዎች እኔ ምልክት አለ። እዝጋበር ወደ የሆነ ቦታ ይከተዋል፣ ወደ የሆነ ቦታ ይከተዋል፣ ወደ የሆነ መንገር ይከታል፣ ወደ የሆነ ስፍራ ላይ ይከታቸዋል። ይሄ ቃል የኔ ነው ያለ ሰው አሜን በል

አይ ፊል ሳይ ሰምትንግ በቃ ተበላሻዎች አለቀላችሁ ብሎ ሰዎች የደመደመባችሁ ሰዎች ያ ሰው ነው የሰጠው ርዕሱ። ሰማይ እንደዚህ ይላል። የእናንተ አድራሻ ቀይረዋለሁ። የእናንተ ውሎ ቀይረዋለሁ። የእናንተ አነጋገር ቀይረዋለሁ። የእናንተ ዘመን ቀይረዋለሁ። ትውልዱ ሰጠዋለሁ። ኔሽኑ ይሰማቸዋል።

አሁን ስሙ ሰማይና አንተ አገናኘዋለ ሻባ ያ ራሴ ጨበጥ ርግና እግዚአብሔር ወደ ሆነ ቦታ ይከተኛል ብሉት እግዚአብሔር ከተተ ማለት ብሉት ወደ ሰባቱ አጉር ሊሰፋ ነው ብሉት መደበቀ የሚጠባበቁ ሰዎች ብሉት መገለጠ ያ ያሉ ብሉት።

አበቃ ከተባለ ፍራ። ምክንያቱ በደምብ ስም አበቃልህ ካለ ምክንያቱ ሰይጣንም ሰውም ጨርሷል። ቀጥታ ከዚህ ጋር ነው የሚገናኘው። እውስም አይበቃም በሚባል ጊዜ የሰው ጅም የሰይጣንም ጅም አለ። አበቃልህ ካለ ሰውም ጨርሷል፣ ሰይጣንም ጨርሷል። ያ ሰው አራግፎ በተነሳ ጊዜ እውስም ስሙ፣ ስሙ፣ ስሙ ጳውሎስ ሊሻገር ሲል ታንኳይቱ ተሰብራብሮ ነበረች። ይችላል

ልክ ታንኳት ውስጥ ገባ አበቃ አሉ፣ ግን ተሻገረ። ከዛ ወልካን ብሎ ተቀብሎ አሁንም አሁንም አሳባ አልቀየሩም። መጀመሪያ አበቃ አሉ፣ ሁለተኛ ደግሞ ላይ ብርድ ስለነበረ እሳት ይሞቁ ነበረ እላል። ከእሳቱ ውስጥ ወጣች እና ኢባቡ እጁ ነደፈች እላል። በቃ ከውሃ ቤተርፍ ከዚህ ኢባቡ አይተርፍም።

ጎና ለጨበጥ እንዳትፈዙ። ጨበጥ ጨበጥ ጨበጥ አይኑ ሲያያችሁና አበቃ ተብሎ ከሆነ ብሎት ሰማይ እንደዚህ ይላል ብሎት፣ አስጀምራለሁ፣ አስደነግጣቸዋለሁ፣ አንጫጫቸዋለሁ፣ እንደገና አሳደሰዋለሁ፣ እንደገና ሰራዋለሁ፣ እንደገና ገነባለሁ፣ እንደገና አሻግራለሁ፣ እንደገና ሀያል አደርጋለሁ

በጠላት እጅ ላይ ታልፎ ተሰጠ። እግዚአብሔርም ዝም አለ። በራሳቸው ፍቃድ ስለሆነ በራሳቸው ፍላጎት ስለሆነ ተሰጠላል። ወደ እግዚአብሔር ተመለሱላል። ሲመለስ ስፒሪት ኦፍ ኮቨኔንት ካንትሪ ከተማ ውስጥ ያለው መንፈስ የክዳ መንፈሱ ነው። ልክ ሲመለሱ መጣና አሳድሳቸው አሏል። ከዛስ ስሚ ምን አደርጋለሁ እንድገንድ ያደርገዋል። ምድርቱ ባንቴስ እኖራሉ

አሜን። እዝጋበር እንደዚህ ይላል። ያሳደሰዋል። እዝጋበር አሳደሰ ማለት ፉል ቦዲ ቼንጅ ያረገ፣ ፉል ቦዲ ቼንጅ ያረገ የጫማ ኮቴ ስራ ይሠራል። ድሮ ስማ ሰብከ ነው አጋንንት የሚወጣ፣ አሁን በረገጠባት ምድር ሁሉ በገባባት ምድር ሁሉ አጋንንቶቹ ይንጫጫሉ።

ፋሽዳኞች ይፈወሳሉ። ስሙ ስሙ፣ ይዝጋበር አሳደሳለሁ ማለት ምንድ ነው ታቸኋል? ማሳደስ ማለት ማለት ካለ እንደገና ሰራለሁ ካለ ምን ማለት ነው? ትላንት እየሰበከ ሰው ተፈውሰው፣ ትላንት እየሰበክ አጋንጮ ኮነ። አሁን ሳሰብክ ነው የሚወጣ ምክንያቱም

ፉል ቦዲ ዩስ ቸንጅድ ካናይ ፕሮፌሳይ እግዚአብሔር አሳድሳል ብሏል። እንደገና ይሰርሻል፣ እንደገና ይሰራላል፣ እንደገና ይጠቀምባል። አሳድሶ ይሰራባል፣ አሳድሶ ይጠቀምባል። ኢየሩሳሌም አሳደሳቸው፣ ከዛም በኋላ ስማቸው እንደገና ያደረጋቸው፣ ጽዮን አረጋቸው፣ ዘመላላቸው ሰራላቸው።

በቃ አበቃልህ፣ ሰው ካለ ቆንጆ ነው ወንድሞቼ። ሰው አበቃልህ ካለ በቃ ከሰማይ ጋር ነው አንተ የሚያገናኘው። ጨበጠር ግን አበቃልህ ካለ ቆንጆ ነው። በቃ በቃ ካለ ቆንጆ ነው። ቀጥታ ከሰማይ ጋር ነው የምትገናኘው፣ ከዝጋ በር ጋር ስለሚያገናኝ ከተማ የሚበጠብጥ ቅባት ነው። ምስልል ላውጅላችሁ

እጅ ከፍር ጎደላይ በጌታ በኢየሱስ ስም ስልጣን ዛሬ አሁን ያወጅኩ አዋጅ፣ ኤ ብሬክ ስሩ፣ አኖይንቲንጎች ብሬክ ስሩ፣ ፋይናንሻል ብሬክ ስሩ፣ ጉዞ ብሬክ ስሩ፣ እድገት ብሬክ ስሩ። ተምራት በላችሁ ለበኢየሱስ ስም ተገለጠ። ጂሰስ ማይት ነም ለዝጋብር ከብቱና ቁጭ ብሉ።

ይህንን ቪዲዮ እስከ መጨረሻው ስለ ተከታተላችሁ እናመሰግናለን። ሌሎች የምንለቃቸው ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን በመጫን ቤተሰብ ይሁኑ። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበት እንዲጽናኑበት ይሁን። እውነት ይሰራል። ለይሁዳ አንበሳ ሁሉ ይቻላል! ኤል ጄ ቲቪ ወርልድ ዋይድ